እስከ አስራ ሶስተኛው መቶ ክፍለ ዘመን የፖለቲካል ኢኮኖሚካል ሶሻል ካልቸራል ዴቨሎፕመንቶች ምን ይመስሉ እንደነበር እናያለን ማለት ነው። ሶ ኦብጀክቲቮቹን ካየነ አት ደ ኤንድ ኦፍ ዲስ ሌሰን አይደንቲፋይ ፕሮሚነንት ኤንሽንት ስቴትስ ኦፍ ደ ኢትዮጵያን ኤንድ የሆርን ኤንሽንት ጥንታዊ ስቴቶች አሉ። እነሱን አይደንቲፋይ ማድረግ በሆርኖፋ አይደንቲፋይ ደ ፋክተር ዳት ደ ራይዝ አንድ ዴቨሎፕመንት ኦፍ ዲስ ስቴትስ ለመነሳታቸው ለማደጋቸው ምክንያቶች ፋክተሮቹ ምን እንደሆኑ ለዴቨሎፕመንታቸው እነሱን አይደንቲፋይ ማለት ኤግዛሚን ዘ ሪሌሽን አመንግ ዲስ ስቴትስ ዴር ባይ አናላይዝ ዴር ኢምፓክት። አንደኛው ስቴት ከሌላኛው ስቴት ጋር ሪሌሽንሺፕ አላቸው የሪሊጂየስ የፖለቲካል ሪሌሽንሺፕ። ስለዚህ እነሱን ኤግዛሚን ማድረግ ነው። የመጀመሪያው ዘ ኢቮሉሽን ኦፍ ስቴት ነው when you say state state means an autonomous political unit it is an autonomous, independent, and the highest power. ትልቁ ፓወር ያላት አውቶኖሚስ ፖለቲካል ዩኒት ነች ስቴት ማለት ነው። ሶ ዌን ዩ ሲ ስቴት ሀዝ ፎር ኤለመንትስ አራት ኤለመንቶች አሉት። በአሁኑ ጊዜ ወይም በሞደርን ወርልድ ፎር ኤለመንትስ አሉት። ሶ አንደኛው ቴሪቶሪ ነው። ቴሪቶሪ የግዛት ግዛት። ሌላኛው ፖፑሌሽን ህዝብ። ያን ቴሪቶሪ መጠበቅ ማልማት የሚችል ማህበረሰብ መኖር አለበት መንግስት ይሄን ቴሪቶሪውንና ፖፑሌሽኑን አድሚኒስተር ማድረግ የሚችል አውቶሪቲ ያለው መንግስት መኖር አለበት። ዋት ኤቨር ታይፕ ኦፍ ዲ ጋቨርንመንት ፈላጭ ቆራጭ ሊሆን ይችላል፣ ዲሞክራት ሊሆን ይችላል። ነገር ግን መንግስት የሚባለው መኖር አለበት። ሌላኛው ሶቨርኒቲ ፍሪደም ቱ ዲሳይድ ኢን ኤኒ ኢንተርናል ኤንድ ኤክስተርናል አፌርስ ኦር ኖ ኢንተርፌራንስ ኦፍ አዘር ስቴትስ፣ ከውጭ ሀገር ኢንፍሉዌንስ ነጻ የሆነ ማለት ነው። ሌላው ስቴት

ት ፍርስት ሂስቶሪካል ስቴት ቢግን መርጅድ አራንድ ዲስትሪክትስ ኦፍ ሜሶፖታሚያ ሱሜሪያን ተብለው የሚጠሩ ማህበረሰቦች ናቸው። በአምስት ሺ ቢዜ አካባቢ ሜሶፖታሚያ በቲግረስ እና ኤፍራተስ ወንዝ መካከል የሜሶፖታሚያን ሲቲ ስቴቶች የመሠረቱት ማለት ነው። ን ሴድ ፈርስት ስቴትስ ይ ወር ቴኦክራቲክ ስቴት ይሄ ሪ ከሪሊጅን ጋር ነው። ቴኦክራቲክ ስቴት ናቸው። ስቴት ሩልድ ባይ ፕሪስት ኦር ከለርች ቴዎክራቲክ ማለት በሃይማኖት መሪዎች የሚመራ ማለት ነው። ቀድሞ የሃይማኖት መሪዎች ናቸው የአድሚኒስትሬቲቭም የስፕሪቹዋል አውቶሪቲም ነበራቸው። ሃይማኖታዊም፣ የአድሚኒስትሬቲቭም አውቶሪቲ ወይም ስልጣን ነበራቸው በማህበረሰቡ ማለት ነው። ያ ስለነበር በሃይማኖት መሪዎች ስለሚመራ የጥንት ስቴት ኢትወዝ ኮልድ አስ ቴዎክራቲክ ስቴት ብለን እንጠራዋለን ማለት ነው። ፕሬስቲስ ዌር ጀኔራሊ

ደን ከጊዜ በኋላ እነዚህ ሎካል ቺፎች ዴ ሜድ ደምሰልቭስ አት ዘ ኪንግ ኦፍ ዳት ስፔሲፊክ ኤሪያ በቀላሉ የወታደር ኃይልም ያተ ሀብት ስለሚያሰባስቡ የዛ አካባቢ ራሳቸውን ንጉሥ አድርገዋል ማለት ነው። ሌሎች ቲዮሪዎችም አሉ። ሌሎች ቲዮሪዎችም አሉ። ለምሳሌ ትሬድ ትሬድ መስፋፋት ለስቴት መመስረት አለ የሚል ማሲቭ ዋርስ፣ ኢሪጌሽን ኦር ፋርሚንግ፣ ፖፕሌሽን ግሮዝ ከእነዚህ ጋር ሪሌትድ የሚሆኑ ከእነዚህ ጋር

ከቲፕ ኦፍ ኤርትራ እስከ ጂቡቲ እስከ ሶማሌ ድረስ የሚደርስ ነው። ኬፕ ጋርዳፊ ሶማሌ ላይ የሚገኝ ነው። ሶማሌ ላይ የሚገኝ ነው። እስከዛ ድረስ የሚደርስ እንትን ነው። ዊ ፋውንድ ኢንፎርሜሽን ኦር ሶርስ አባውት ኤንሺንት ስቴትስ ኦፍ ፑንት ፍሮም ኢጂፕሺያን ሄሮግራፊክስ። የጥንት የግብፅ የአጻጻፍ ዘዴዎች ወይም ሄሮግራፊክስ እዛ ላይ ነው ተጽፎ የምናገኘው ማለት ነው ስለ ጥንት ፑንት ስለ ጥንት

1 1499-1468 well known expedition ወይም ጉዞ የተደረገው ከፑንት ከግብጽ ወደ ፑንት በንግስት አትሸብሱት ጊዜ ነው በንግስት አትሸብሱት ጊዜ ነው ማለት ነው። so the expedition had documented over dir el bahiri tomb እዚ ጋ የምናየው ስዕሉ ላይ የምናየው ቶምብ እዛ ላይ የንግስቲቱ ቶምብ ነው የንግስቲቱ የመቃብር ስፍራ ነው። እዛ ላይ ሪከርድ ድኖ ተቀምጧል ማለት ነው እዛ ላይ ሪከርድድ ነው። በኤክስፒዲሽኑ የግብፆችን ወይም የንግስቲቱን መርከብ ካፕቴን የነበረውን ነው የኑቢያ ወይም የሱዳን ጥቁር የቆዳ ከለር ያለው ነሀሲ ቪያ ዋዲ ቱምሊት ቱምላት ተብሎ የሚጠራ ግለሰብ እንደነበር ያትታል ማለት ነው። ምን አይነት ዲዩሪንግ ኦን ዘ ሪአክሽን ኦፍ ፑንት ፎር ሚንግ ኦፍ ኢጂፕሽንስ ስ ዋርም ሪሴፕሽን ንጉሱ ኪንግ ፔረሁ ተብሎ የሚጠራው የፑንት ንጉስና ሚስቱን ልጆቹን ጨምሮ ወርም ሪሴፕሽን ወይም ሞቅ ያለ አቀባበል አድርገውላቸዋል ማለት ነው። ሜንሊ ፑንቶች ኤክስፖርት የሚያደርጉት ወይም ግብሶች ከፑንት ይዘውት የሚሄዱት በአብዛኛው እነዚህ እስማኤል ያላቸው ወይም ስዊት ስማይል ያላቸው እንጨቶችን ሰንደል ብለን የምንጠራው ስፓይስ፣ አይቮሪ፣ ራይኖዘርስ ሆርን፣ ሊዮፓርድ ስኪን፣ ኦስትሪች ፊዘር፣ ኤግስ፣ ሊቪንግ ሞንክስ፣ የተለያዩ ነገሮችን ከኢትዮጵያ ወይም ከፑንት ወደ ኢጅፕት ይዘው ይሄዳሉ ማለት ነው። ወደ ኢጅፕት ይዘው ይሄዳሉ ማለት ነው። ከኢጅፕት ደግሞ በአብዛኛው እነዚህ መጥረቢያ፣ መቆፈሪያ፣ ቀስት፣ ጌጣጌጦች፣ ልብስ የመጠጥ አይነቶችን ኢምፖርት ያደረጉ ነበር ማለት ነው። ሶ ሀትሸፕሱት ዘ ኩዊን ኦፍ ኢጅፕት ሽ ፕረዘንትድ ሰም ፓርትስ ኦፍ ኢምፖርትስ ቱ ሀር ጋድ አሙን ለአማልክቷ ነው። አሙን ለተባለው አማልክቷ ያቀረበችለት ማለት ነው። ከዚህ ከኢትዮጵያ የሚሄዱ ውድና ለአማልክቶቻቸው፣ ሶሪ ከፑንት የሚሄዱት ውድና ለአማልክቶቻቸው የሚሆኑ ነበሩ ማለት ነው። የሚቀርቡ ለመሰዊያነት የሚ ማን ብለው ይጠሩታል? ፑንቴስ ዌር ኦልሶ ኖን አስ ኬቢስ ኦፍ ታ ኒትሩ ኬቢስ ኦፍ ካ ኒትሩ ኬቢስ ኦፍ ታ ኒትሩ ብለው ይጠሩታል፣ ወይም ደ ዲቫይን ኦር ጎስትላንድ ላንድ። ከዚህ የሚሄደው ኤክስፖርት የሚሆነው አይተም በአብዛኛው ለአማልክቶቻቸው ለጣዖቶቻቸው ስለሚቀር ደ ጎስትላንድ ብለው ይጠሩታል ማለት ነው ፑንትን ጎስት ላንድ ብለው ይጠሩታል ማለት ነው። ይሄ የምናየው የፑንት ነው። ዚጋ ስናቀርበው ዚጋ እንትን ስንለው የኤሪያዎቹን ስናይ እዚህ አካባቢ በብል በንደባለ እዚጋ ሬድሲ ነው። ይሄ ሬድሲ የምናየው ነው። ከዚህ ጅብራልተር አለ እስከዚህ ድረስ ይደርስ ነበር ማለት ነው። እስከዚህ ድረስ ይደርስ ነበር ከዚህ ተነስቶ ከዚህ ተነስቶ እስከዚህ ድረስ ይደርስ ነበር ማለት ነው። የፑንት ግዛት ኢት ኢንክሉድስ ዘ ፕሬዘንት ዴይ ኦፍ ኢትዮጵያ፣ ጂቡቲ፣ ሶማሌ ኤንድ ኤሪትሪያ ሶ እነዚህን ያጠቃልል ነበር ማለት ነው። እነዚህን ያጠቃልል ነበር የጥንት ፑንት ግዛት። ሌላኛዋ ሁለተኛዋ ስቴት በሆርን ኦፍ አፍሪካ ኤንድ ኢትዮጵያን ሪጅን ዳማት። ወን ዩ ሲ ዳማት ዳማት ወት ደ ፍርስት ሂስቶሪካል ኖውን ስቴትስ ኢን ኢትዮጵያ። ፑንት በምንድን ነው በሆርን ኦፍ አፍሪካ ዳማት ኢዝ ኢን ኢትዮጵያ ሃው ደ ዳማት ዌር አፒር የሚለውን እናያለን ማለት ነው። እንዴት አፒርድ እንደሆኑ ወይም እስቴት እንዴት እንደመሰረቱ እናያለን። የሰሜኑ የሀገራችን ክፍል ሀበሻየት እና አጋዚያን ተብሎ የሚጠሩ ክላኖች አሉ። ዳያብ ኤክስፔክትድ ማይግሬትድ ፍሮም ሚያን ኮታባን፣ ሂማያር፣ ሀድራማዊትስ ሃድራማዊት እነዚህ ደግሞ ቺፍሊ ሳቢያን ስቴትስ ኦፍ ሳውዝ አረቢያን ናቸው ከየት በአንድ ሺ ቢሲ አካባቢ ከሳውዝ አረቢያን ወደ የት መጣው ወደ ኤርትራና ትግራይ ወደ ኤርትራና ትግራይ እነዚህ ሀበሻየት እና አጋዚያን ተብለው የሚጠሩት ማለት ነው ሶ በአብዛኛው በአብዛኛው እነዚህ እንትኖች ሳውዝ አረቢያ በመምጣታቸው ሳውዝ አረቢያ ላይ ያለውን ኤሪያቸውን ለማስታወስ በማለት በሚሰፍሩበት አዳዲስ በሚይዟቸው ኤሪያዎች ላይ ቀድሞን ሳውዝ አረቢያ ላይ ይጠቀሙባቸው የነበሩትን የቦታ ስሞች እዚህ ኤርትራና ትግራይ ላይ ተጠቅመዋል ማለት ነው። ከነዚህ መካከል አሰብ ሳባት ተብሎ የሚጠራው ከዛ ነው ትሬስድ የሆነው መረብ አረቢያን ዳም ኦፍ መረብ ሐውዜን ሳውዝ አረቢያን ሀውሴን ተብሎ የሚጠራለን ቤሲካ ቢትዊን አቋርዳት ኤንድ ካሳላ ይሄ ደግሞ በባህላል ኢን ሴንትራል የመን እነዚህ ኤሪያዎች ኢትዮጵያና ኤርትራ ላይ ያሉ የቦታ ስሞች ናቸው። ሳውዝ አረቢያ ላይም የሚገኙ ናቸው ማለት ነው። ዓላማው ምንድን ነው? ኢት ዋዝ ሜንሊ ቱ ሪመምበር ደር ኦን ኦሪጂን ይህን ይጠቀሙ ነበር ማለት ነው። ሌላው የዳማት ሊደር ሀድ ታይትል ኮልድ ሙከሪ ሀድ ሪሌሽንሽፕ ዊዝ ሳውዝ አረቢያን ስቴትስ ሳውዝ አረቢያን ስቴትስ ቦት ሳውዝ አረቢያን አንድ ዳማት ኪንግስ ፖለቲካል አንድ ሬሊጂየስ ሊደር ሙከሪብ ብለው ነው የሚጠሩት መሪዎቻቸውን ሃይማኖታዊ እና የፖለቲካል ሊደሮቻቸውን። ሳውዝ አረቢያኖችም ዳማቶች ማለት ነው። ዳማት አንድ ሳውዲ አረቢያ ድ ወርሺፕ ሲሚላር ጋዴስ የተለያዩ አማልክቶች ነበሮቹ። ተመሳሳይ ማለት ተመሳሳይ፣ እነዚህ ምን ይመስላሉ እናያለን። አልሞቃ ወይም ደ ፕሪንሲፓል ጋድ፣ ሌላኛው የአስታተር ወይም ሄቨን ጋድ ብለው የሚጠሩት ነው። ሸምሲ ደሰን ጋድ አንድ ሲን ወይም ሙን ጋድ እና ኑሩ ሳውዝ አረቢያ ዳማትም ላይ ፕራክቲስ ይደረጉ ነበር ማለት ነው። ፕራክቲስ ይደረጉ ነበር ማለት ነው። ሌላው የአክሱም ነው። ሌላኛዋ ስቴት አክሱም ነች። አክሱም ወዝ ኤግዛክት ታይም ወን ኢት ወዝ ኢመርቲድ ኢትስ ኖት ኖን በት ኢት ገስ አዝ ፍሮም 200 ቱ 100 ቢሲ ከመቶ ከ200 እስከ 100 ቢሲ ወቅት ነው የተመሰረተች ማለት ነው። ሶ ዲ አክሱማይት ቴሪቶሪ ኤክስተንደስ ወይም የአክሱም ቴሪቶሪ ሊምቱ ግዛት ወሰኗ በሰሜን በደቡብ ያሉትን እናያለን ማለት ነው ሬድሲ ኢን ኢስት ኮስት በኢስት ኮስት ሬድ ሲ ያዋስናል እስከ ሬድ ሲ ድረስ ናይል ቫሊ ኢን ደ ዌስት እስከ አባይ ድረስ ማለት ነው። በኖርዝ ቲፕ ኦፍ ኤርትራ እስከ ኤርትራ ጫፍ በሰሜን በኩል ማለት ነው። በደቡብ ደግሞ ኖርዝ ሸዋ ሰሜን ሸዋ እስከሚባለው ድረስ የአክሱም ግዛት ነበር ማለት ነው። የአክሱም ግዛት ሶርስ የምናገኘው ስለ ፑንት ከሄሮግራፊክስ ነው ብያቸዋለሁ። ስለ ዳማት ኢት ወዝ ፋውንድ ኢንስክሪፕሽን ሌፍት ባይ ዋን ኦፍ ኢትስ ኪንግ ዲውሪንግ ተ ሲክስት ሴንችሪ ቢሲ። አንዋውን በሆነ ንጉሷ የዳማት ንጉስ ኢንስክሪፕሽን ድንጋይ ላይ የተጻፈ ጽሁፍ ነው። ስለ ጥንት ዳማት ስቴት የሚያስረዳም ማለት ነው። ሌላው ስለ አክሱም ደግሞ ሁለት ዋና ዋና ዶክመንቶች አሉ፣ ሁለት ዋና ዋና ዶክመንቶች አሉ ማለት ነው። እነሱን እናያለን። አንደኛው ፐሪፕለስ ኦፍ ኤሪትሪያንስ ይሄ አንዋውን የሆነ ሴለር የጻፈው ነው በመጀመሪያው መቶ ክፍለ ዘመን ነው የተጻፈው፣ ኤዲ ከክርስቶስ ልደት በኋላ ማለት ነው። ምን ምን ዲስክራይብ ያደርጋል የሚለውን እናያለን ማለት ነው። ሶ ኢት ዲስክራይብስ አንደኛው ዲስክራይብ ከሚያረጋቸው ወይም ከሚገልጻቸው መ አዱሊስ የአክሱም ፖርት እንደሆነ፣ ሌላው ትሬድ ሪሌሽን ዊዝ ኢታሊ ፐርሽያ ኢጅፕት ኢንዲያ ወይም ስሪላንካ ን ኤዣ ማይነር ከእነዚህ ሀገሮች ጋር የንግድ ግንኙነት እንዳላት በአብዛኛው ኤክስፖርት የሚደረጉት በዳማት ጊዜ ኤክስፖርት ይደረጉ የነበርና ኢምፖርትም ከነዚህ እንደምታደርግ ከነዚህ እንደምታደርግ ተጽፏል፣ ማለት ነው። ዞስካለስ ንጉሷ እንደነበር ጽሁፉ በሚጻፍበት ጊዜ ዞስካለስ ንጉሷ እንደነበር እና የግሪክ ቋንቋ አቀላጥፎ እንደሚናገር እዚህ ዶክመንት ላይ እናገኛለን ማለት ነው እዚህ ዶክመንት ላይ እናገኛለን። ሁለተኛው ተክርስቲያን ቶፖግራፊ በስድስተኛው መቶ ክፍለ ዘመን የተጻፈው ኢት ዋዝ ሪትን ባይ ግሪክ ሴለር ኮልድ ኮስሞስ ኢንዶኮፕሊከስ። ኮስሞስ ኢንዶኮፕሊከስ የተባለ ግሪክ ሴለር ነው የጻፈው በስድስተኛው መቶ ክፍለ ዘመን ማለት ነው። ዲስክራይብ የሚያደርጋቸው ስለ አክሱም ዲስክራይብ የሚያደርጋቸው አንደኛው ዘ ኮመርሻል አክቲቪቲ ኦፍ ዘ ሬድ ሲ ኤሪያስ፣ እዛ አካባቢ ላይ የሚደረጉ የንግድ እንቅስቃሴዎችን ዲስክራይብ ያደርጋል። ዘ ኢንተርናል ሎንግ ዲስታንስ ትሬድ ቢትዊን አክሱም ኤንድ ዘ ዲስታንት ሪጅን ኮልድ ስለ ሳይለንት ትሬድ ከሳውዘርን ሊሚቷ ከአባይ በስከደቡ ራቅ ብለው አክሱሞች የንግድ እንቅስቃሴ ያደርጉ ነበር። ያን የንግድ እንቅስቃሴ ማን ብሎ ነው የሚጠራው? ከሳሱ ህዝቦች ጋር ነው። ማን ብሎ ነው የሚጠራው? ሳይለንት ትሬድ። ምክንያቱም በቋንቋ ስለማይግባቡ በምልክት ነው። ስለዚህ ቨርባል ኮሚኒኬሽን ስላልነበር ነው ሳይለንት ትሬድ ብሎ የሚጠራው ማለት ነው። ሌላ አክሱማይት ሳንቲሞች እንደነበሯት እዚህ ጋር ይጠቅስልናል ማለት ነው። አክሱማይት ሀድ ኢንቬድድ ሳውዝ አረቢያን ሪጅን በስድስተኛው መቶ ክፍለ ዘመን ሳውዝ አረቢያን ሪጅን አሁን የመን ብለን የምንጠራውን ያን አካባቢ ይዛ እንደነበር ኢንቬድ አድርጋ በጦርነት አሸንፋ ይዛ እንደነበር አክሱም ያስረዳናል ማለት ነው። ለአክሱምና ለሳውዝ አረቢያኖች ግጭት ምንድን ነው? ንጉሥ ካሌብ ነው። ንጉሥ ካሌብ ነው ሳውዝ አረቢያን ያዘው ኤሪያውስ ሳውዝ አረቢያ ወይም የመን ብለን እስከምንጠራው ድረስ ነበር ማለት ነው። ከነዚህ ጋር ወይም ከሳውዝ አረቢያኖች ጋር ግጭቱ ምንድን ነበር ነው? የሱፍ አሳር ያተሪፍ ወይም ዲሁ ኒውስ ሂ ኪልድ ማኒ ክርስቲያንስ በአቅራቢያው ያሉ የሳውዝ አረቢያ መሪ የነበረ ነው። ወደ አይሁድ እምነት ተቀየረና በአቅራቢያው ያሉ የክርስትና ተከታዮችን መግደል ጀመረ። መግደል ጀምሯል። በዚህ ጊዜ የቢዛንታይን ንጉስ ቫሲሌስ ጀስተኒያን እና ፓትሪያሪኩ ቲሚት ሶስተኛ ዳይ ሰፖርትድ ካሌብ ዳይ ሰፖርትድ ኦር ኤንካሬጅ ካሌብ ቱ ማርች አጌንስት ዱ ንዎስ ዘ ሩለር ኦፍ ሳውዝ አረቢያ ሶ ሰፖርት አድርገውታል። ዳይ ፕሮቫይደድ ካሌብ ነምበር ኦፍ አርምስ የጦር መሳሪያ እና ሰራዊቶቹን ሌድ ባይ

ወይም ሶሜይፋ አሸዋ ተብሎ የሚጠራን ሰው ምን አድርጎታል? ገቨርነር ኦፍ አረቢያ አድርጎታል ማለት ነው። ይህም እስከ አምስት መቶ ሰባ ድረስ ቆይቷል ማለት ነው። ንጉሥ ካሌብን ተክቶ የመጣው የገብረ መስቀል ተብሎ ይጠራል። በሱ ጊዜም እንደዚሁ ሳውዝ አረቢያ በአክሱም ስር ነበረች ማለት ነው። ወይንም ሲ ገብረ መስቀል ዙራምባ ተብሎ የሚጠራ ጥንታዊ ጥንታዊ ቸርች አለ፣ ጋይንት ጎንደር አካባቢ በሱ ጊዜ የተሰራ ነው። በሱ ጊዜም ሌላ ደቨሎፕመንት አለ በኢትዮጵያ። በገብረ መስቀል ጊዜ ነው ቅዱስ ያሬድ ተብሎ የሚጠራው በኢትዮጵያ ካልቸራልና ሪሊጅስ ሶንጎችን ዲራይቭድ ያደረገው በሱ ወቅት ይኖር የነበረ ሰው ነው ማለት ነው። በሱ ወቅት ነው። ሶ ዘ ዲክላይን ኦፍ አክሱም ወን ዩ ሲ ዘ ዲክላይን ኦፍ አክሱም፣ ዘ ዲክላይን ኦፍ አክሱም ኢት ሀድ ኤክስተርናል ኤንድ ኢንተርናል ኮዝ። ዘ ኤክስተርናል ኮዝ ኢት ወዝ ዘ ራይዝ ኦፍ ሙስሊም አረብስ ሙስሊም አረቦች ከሰባተኛው መቶ ክፍለ ዘመን ጀምረው ግዛት ማስፋፋት ጀምረዋል። ዲስትሮይድ አዱሊስ በሰባት መቶ ሁለት ኤዲ አዱሊስ የማን ወደብ የነበረ ነው? የአክሱም ወደብ የነበረ እሱን ዲስትሮይ አድርገዋል። ስለዚህ አክሱም ደግሞ ትልቁ ገቢዋ የንግድ ገቢ በሬድ ሲ ያለ ንግድ ገቢ ነው። ስለዚህ ገቢዋን አጣለች። ስለዚህ ገቢዋን በማጣቷ ሚሊተሪዋ ዲክላይንድ ሆኗል። ኢንተርናል ያለን ሪቢሊየን ወይም አመፅ ማስቆም አልቻለችም። ስለዚህ ኢንተርናል ኮዝ ምንድን ነው? ደ ራይዝ ኦፍ የተለያዩ ህዝቦች በአክሱም አስተዳደር ላይ ማመጽ ጀምረዋል። ከነዚህ መካከል የቤጃ ወልቃይት፣ እና ደ ኩን ባኒ ወይም ዩዲት ጉዲት ተብላ የምትጠረው የአይሁዷ ንግስት ማለት ነው፣ ወይም የቤተ እስራኤሎቹ ንግስት ማለት ነው። እነሱ አምጸዋል። ይህንን ኢንተርናል ሪቢሊዮኑ ሰብድ ወይም ኮንትሮል ማድረግ አልቻለም። ምክንያቱም ኢኮኖሚካሊ ስለተዳከሙ ማለት ነው። ከዛ ቀጥሎ የመጣው ዛጉዌ ዳይናስቲ ነው። ከ1150 እስከ 1270 ከ1150 እስከ 1270 ማለት ነው። ሶ ዛጉዌ ዳይናስቲ ቡግና አካባቢ ያለ ነው። ዲስትሪክት ዊዝ ዋግና ላስታ ወይም ላሊበላ ብለን የምንጠራው ማለት ነው። ላሊበላ ብለን የምንጠራው ማለት ነው። ሶ እዛ አካባቢ የተነሱ ናቸው ማለት ነው። ሶ አገው ፕሪንስ ዛጉዌ ወይ ዛጉዌ ሚካኤል ወይም መራራ ወይም ደግሞ መራ ተክለ ሃይማኖት። ሂ ወድ ዘ ፋውንደር ሂ ወድ ዘ ፋውንደር ኦፍ ዛጉዌ ዳይነስቲ ወን ሲ ዲስ ኢንዲቪጁዋል ሂ ሜሪድ ሞሰበ ወርቅ። እዚህ ጋር ሜሪድ የሚለው አልተጻፈም፣ ሜሪድ የሚለው አልተጻፈም። ሞሰበ ወርቅ ተብላ የምትጠራትን አግብቷል። ሂ ሜሪድ ሞሰበ ወርቅ ሂ ሜሪድ መሰወርቅ ምድነች? የአክሱም ንጉስ የአክሱም ንጉስ ምን የነበረች ነች ልጅ የነበረች የመጨረሻው የአክሱም ንጉስ ልጅ የነበረች ነች። የማን የድል ናኦድ ማለት ነው። የድል ናኦድ እሱ ነው። የባለቤቱን አባት ወይም የሚስቱን አባት ከስልጣን በማስወረድ ምን ያደረገው ስልጣን የያዘው። ኤንድ ሂ ፋውንድድ ዛግዌ ዳይናስቲ ከእሱ በኋላ ወደ ሰባት ስምንት ነገስታቶችን በዛጎዬ ዳይናስቲ ክርስቲያን ሃይላንድ ኪንግደሙን አስተዳድረዋል ማለት ነው። ታንታን ወድም፣ ይምራህነ ክርስቶስ፣ ሐርቤ፣ ላሊበላ፣ ናኩተ ለአብ እና የመጨረሻው ደግሞ ይትባረክ ነው። ዶስ ዌር ዘ ሰክሰሰር ሶ መራራ ኦር መራ ተክለ ሃይማኖት መራ ተክለ ሃይማኖት ሶ ወን ዊ ሲ ዳ ጎ ሩለርስ ዘይ ሪኒውድ ዘ ካልቸር ኤንድ ትሬድ ኮንታክት ዊዝ ዘ ኢስተርን ሜዲትራኒያን ሪጅን ከኢስተርን ሜዲትራን ከቤዛንታይን ከቤዛንታይን ኤምፓየር ጋር ግንኙነቱን ቀጥሏል። የትሬድ እና የካልቸራል ሪሌሽንሽፕ ነው። በአብዛኛው ኤክስፖርት የሚያደረጉትን መካከል ስሌቭ፣ አይቮሪ፣ ስፓይስ ከዚህ ከኢትዮጵያ ወደ እነዚህ ሀገራቶች እንትን ኢምፖርት የሚያደረጓቸው ደግሞ ኮተን፣ ስሊቨር፣ ኮፐር፣ ቬዝሊስ ድራግስ፣ የተለያዩ ድራጎችን ወደ እና ጌጣጌጦችን ክሎዝስ ከውጭ ወይም ከኢስተርን ሜዲትራኒያን ስቴቶች ወደዚህ ያስገቡ ነበር ማለት ነው። ወን ሲ ዛጉዌ ዳይናስቲ የተወስ ከንሲለር ጣት ደ ጎልደን ኤጅ ኢን ኢትዮጵያ ወርቃማ ዘመን ተብሎ ነው የሚጠራው። በምን በምን በሁለት ነገሮች ነው። አንደኛው ኢን ፔንቲንግ ነው። የተለያዩ አብያተ ክርስቲያኖችን ሰርተዋል። በእነዚህ አብያተ ክርስቲያኖች ደግሞ ፔንቲንግ፣ የቀለም ቅብ ስዕሎች ስዕል አድኖ ተብሎ የሚጠሩት በኦርቶዶክስ ጀርስ በጣም የተስፋፋበት ጊዜ ነው። በጣም የተራቀቁ ስዕሎች የተሳሉበት ነው። ሁለተኛው ደግሞ ን ትራንስሌሽን ኦፍ ሳም ኦፍ the religious workers from Arabic ቱ ግዕዝ አንዳንድ የሪሊጅስ ቡኮች ከአረብ ወደ ግዕዝ የተቀየሩበት ወቅት ነው። ለዛም ነው ደ ጎልደን ፔሪድ ኦፍ ኢትዮጵያ ኢን ፔንቲንግ፣ ን ትራንስሌሽን ኦፍ ሳም አረቢክ ቡኩስ ኢንቱ ግዕዝ ሶ ሌላው የሚታወቁበት ከፔንቲንግ እና ትራንስሌሽን በተጨማሪ ኮንስትራክሽን ኮንስትራክሽን በኮንስትራክሽን እጅግ በጣም እጅግ በጣም ሀይስት የደረሰችበትን ማለት ነው። የዋሻ ውስጥ ሴሚሄዋን ሞኖሊቲክ ቸርቾችን ደቨሎፕ አስራ አንድ የሚደርሱ ማለት ነው ቸርች ኦፍ ላሊበላ ብለን የምንጠራቸው ቸርች ኦፍ ላሊበላ ሶስት አይነት ናቸው። አንደኛው ኬቭ ነው ዋሻ ውስጥ የተሰራ ሰው ካየነው ዲኮሬትድ ኢንሳይድ ውስጡ ዲኮሬትድ የሆነ ነው ኦልሞስት ከናቹራል ኬቭ ጋር ተመሳሳይ የሆነ ነው። ይህም ኤግዛምፕል ቤተ መስቀል ተብሎ የሚጠራው ነው ማለት ነው። ቤተ መስቀል ተብሎ የሚጠራው ሴሚ ሄዋን ተብሎ የሚጠሩት ዲቴል ኢንቴሪየር ዲኮሬሽን ውስጡ ዲኮር የሆነ ነው በሃይማኖታዊ ስዕል አድኖች ማለት ነው። ፓርሺያሊ ዲኮሬትድ አውትሳይድ ሙሉ ለሙሉ ዲታች ስላልሆነ ራሱን ከዋሻ ወይም ከድንገ የተላቀቀ ስላልሆነ በውጭ በኩል የሚታየው ዲኮሬትድ ሆኗል ማለት ነው። አውትሳይድም ዲኮሬትድ ሁኗል ማለት ነው። ዳያር ኖት ቶታሊ ሴፓሬትድ ፍሮም ተ ሰራውንዲንግ ሮክ የተወሰነ ፓርቱ ነው እንጂ በውጭ የሚታይ ሙሉ ለሙሉ ልክ እንደዋሻው ዋሻው አብያተ ክርስቲያኖች እንትን አላለም። እንደ ቤተ መስቀል ሙሉ ለሙሉ አልተሸፈነም፣ ግማሽ ፓርቱ ይታያል ማለት ነው። ግማሽ ፓርቱ ይታያል ማለት ነው። ደ ሩፍ ወል አር ስቲል አታችድ ቱ ደ ሮክ አሁን አሁንም ሩፍም ሆነ ግድግዳው ከነዛ ድንጋዮች ጋር ግማሽ ፓርቱ ማለት ነው። ከአለቶቹ ጋር ዲታችድ እንደሆነ አታችድ እንደሆነ ነው ሶሪ አታች እንደሆነ ነው ማለት ነው። ሶ እነዚህ ቤተ ደናግል፣ ቤተ ሚካኤል፣ ጎለጎታ፣ መርቆሪዮስ፣ አባ ሊባኖስ ተብሎ የሚጠሩ ናቸው ማለት ነው። ሶስተኛው የሞኖሊቲክ ነው። ከአንድ ወጥ አለት የተሰሩ ናቸው ማለት ነው። ዲቴል ዲኮሬሽን ኢንሳይዱ ዲኮር የሆነ ነው፣ ሩፉም አውትሳይዱም ማለት ነው። ይሄ ሙሉ ለሙሉ ዲታችድ የሆነ ነው ኮምፕሊትሊ ሴፓሬትድ ከኬቡ ወይም ከድንጋዩ ራሱን ችሎ የቆመ ነው። በሁሉም ሳይድ እናየዋለን ማለት ነው። በሁሉም ሳይድ እናየዋለን ማለት ነው። ሶ እነዚህ ቤተ አማኑኤል፣ ጊዮርጊስ፣ ማርያም መድኃኒ አለም እነዚህ ራሳቸውን ችለው ለየብቻቸው የቆሙ ይቆሙ አብያተ ክርስቲያኖች ናቸው ማለት ነው። አብያተ ክርስቲያኖች ናቸው። ተማሪዎች አመሰግናለሁ። የዛሬው ቻፕተር ስሪ ሙሉ ነው። ፈጠን ብዬ ነው ያቀረብኩት፣ በአጭሩ ነው ያቀረብኩት። ሾርት ሾርት ብዬ እንትን የሚለውን ስለዚህ እናንተ እንግዲህ ጥያቄ አስተያየት ካለ፣ ያው እንደተለመደው ከኮሜንት ሳይዱ ላይ አስገቡልኝ። አይ ቢሊቭ ሪስፖንድ ኢሚዲትሊ አይ ቢሊቭ ሪስፖንድ ኢሚዲትሊ። ሶ ይሄ ዘ ኤንድ ኦፍ ቻፕተር 3 ነው። ታንክስ ፎር ዩር ሊስኒንግ። ቻፕተር ፎር ላይ በሚቀጥለው እንገናኛለን። አመሰግናለሁ።